ሰላም ጤና ይስጥልን። ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት በቲም ድርድግ ብዘት ሙለት ረፊ በልኝ እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግ አትርሱ። ዛሬ እንግዲህ በአዲስ ዜና መጥቼላችኋለሁ። እንግዲህ ከስንት ወራት ጀምሮ ከወራት ማለት ይቻላል ጀምሮ እንግዲህ ዳኒ ጽጌ እና አብርሸነና ሮታ እንዲሁም ሜሪ ሌሎቻቸውም በቅርቡ ደግሞ ይሳቅ ተቀላቅለዋል እና እነሱ እነሱ እንግዲህ ተጋባን ተፋታን፣ እንግዲህ ተጣላን ታረቀን ሲሉ ከርመው ድራማቸውን እንግዲህ ወደ መቋጫው ደርሰዋል። ተቋጭቷል ማለት ይቻላል። የድራማ ማብቂያ መደምደሚያ ደርሰዋል። እንግዲህ ከወደኋላ ወደ ማን ነው ወደፊት በምን እንደሚመጡ ባናቅም፣ ለጊዜው ግን እዚህ ላይ ተቋጭቷል። የአብርሻ አባት መጥቶ እንግዲህ ታረቁ ብለው መክረው ገስጸው አሳስቀውም ጭምር ያው እንግዲህ ወደ እርቅ አውርደዋል። እንግዲህ ማናት ሩታም እሄድበታለሁ ካለች ካናዳም ቀርታለች፣ ማለት ነው። ሐሳቧን ሰርዛለች። እንግዲህ ትናንት፣ ከትናንት ወዲያ መሰለኝ ፍቅር በሰራችው ቪዲዮ ማየታችሁት ይሆናል። እንግዲህ እሷ ምንድን ነው ፍቅር ጉዞዋን እንድትሰርዝ አደርጋታለሁ ለምናት አለው እምቢ ካለች እንኳን ለምናት አለው እያለች ነበረ የከረመችው የሰራችው ቪዲዮን። እንግዲህ እሷም አልሄድም ብላ ሐሳቧ ሰጣት። መቅረቷና ሳውቃት ነበረ ቀርታለች ብላኝ ብላኛለች ብላ ነበርና፣ ዛሬ ደግሞ እንግዲህ እሷ ከዛ መከዛ ሀገር መሄዷን መቅረቷን አስመልክቶ እንግዲህ ሁሉም ሰብሰብ ብለው ደስታቸውን እየገለጹ ይገኛሉ። እና ባለመሄዷ ሁላቸውም ደስተኛ ናቸው። እና እንግዲህ ድራማ ተቋጭቷል። ከዚህ በፊት ለዳኒም ሆነ ለጽጌም ሆነ ለምንም ሆነ ለምንም ሆነ ስታግዙ፣ ስታለቅሱ ወይ ስትደሰቱ፣ ብዙ ነገር ስትወሩ የቆያችሁ እንግዲህ ይሄ ድራማ መቋጫ ደርሰዋልና ደስ ይበላችሁ ነው። ለማንኛውም እንግዲህ ይህን ያለ ሰው ነፍስ እንደተገዳደለ ጭምር በቃ በጣም ደስ ብሎናል፣ ደስ ብሎናል ያሉ ነበረ። ደስ ደስታ ጥሩ ነው፣ ደስ ይላል፣ ያስደስታል። ነገር ግን ያው እነሱ ድራማቸውን የሰሩ እስከ ዛሬ ድረስ ህዝቡን ማለት ብዙዎቹም ደጋፊዎቻቸውን ከላይ ከታች ሲያባብሉ ከከረሙ በኋላ ዛሬ ደግሞ እነሱ ታረቀን ብሎ መጥተዋል። እንግዲህ የድራማው መደምደሚያ ጫፍ ላይ ደርሰዋል ማለት ነው። ደስ ይላል፣ እርቅ ደስ ይላል። ሀገርም ለወገንም ለምንም ሲሆን እርቅ ጥሩ ነው፣ በጣም ደስ ይላል። ያው በተለይ ደግሞ ው ጾሙንም ጠቅሰዋል። ጾም ብቻ ሳይሆን ደግሞ በማንኛውም ጊዜ እርቅና ሰላም መፍጠር ማንኛውም የማንኛውም የሰው ነገር ሁሉ የኢትዮጵያን ባህልም ጭምር የሁሉም አገር ሰው የሆነ ሰው መገለጫውም ጭምር ነው ሰላም ማውረድ እና በጣም ደስ ብሎናል። እንግዲህ ድራማቸውን ያው በጉጉት ስትጠብቁ ይሄ ከሌ ከከሌ ጣምር ከሌ ከከሌ እንትን ይበል ስትሉ የነበራችሁ እንግዲህ ዛሬ መቋጫውን አግኝቷል ማለት ነው ድራማው ለማንኛውም በቀጣይ ደግሞ እንግዲህ ምን አንስተው ድራማ ሊመጡ እንደሚችሉ ስታስቡት እንግዲህ በምን ሊመጡ ይችላሉ? ደግሞ አዲስ ርዕስና አዲስ ድራማ ፈጥረው እስኪመጡ ለዛሬው እዚህ ላይ ተጠናቋል ድራማ ማለት ነው። እንግዲህ እነሱም በግብዣ በምን በምን በግብዣ ተጠናቋል ማለት ይቻላል። እና ያው አባታቸውንም እዚህ ድራማ ውስጥ ከተው ለማንኛውም እርቅ ደስ ይላል። ሁሉም ጥሩ ነው። ነገር ግን ያው እንግዲህ ለፍቅርም ለብርሽም ለሩታም ደጋፊ የነበራችሁ እንግዲህ ሰውን ደግፋችሁ እንትን ስትል ለነበራችሁ ውሃ በላችሁ። እና ለማንኛውም ደስ ይላል እንግዲህ ወደ መቋጫው ድራማው ሄዷል ማለት ነው የቱርክ ፊልም እንግዲህ እናንተ ደግሞ ሀሳባችሁን ያው ደግሞ በኮመንት ጸቡኝ ያሏችሁ ዋይ እና እኔም ምንል ነው ትንሽ ሀሳቢ ልግለጽ ብዬ ነው የተሰማኝን ማለት ነው። እከሌ ከከሌ ጣመር ከሌ እንደዚህ ትሆን ምናምን የሚባለው ነገር ወይም ደግሞ ዳኒ እንትናን ተጣለው፣ ይስሀቅ እንትና ጋር ተጣሉ ምናምን ሲባባሉ የነበሩትን ለሌላ ጊዜያችሁ እንግዲህ ውሸት፣ ሁሉ ነገር ውሸት እንደሆነ ድራማ እንደሆነ እያወቃችሁ ብትሄዱ ጥሩ ነው። ስለዚህ ግሩፕ ፈጥራችሁ እርስ በራሳችሁ ባትጣሉ መልካም ነው። እነሱ ህይወታቸውን እየኖሩ እነሱ ስራቸው እየሰሩ ነው። ስለዚህ እናንተ ባትጣሉ እና የሚሰሩትን ደግሞ ወጣ ያለ ነገር ከሆነ ገሰጻችሁ፣ አሪፍ ከሆነ ደግሞ አድንቃችሁ ብታልፉ መልካም ነው ላለው። ሰውን ሁል ጊዜ በአንድ ነገር ብቻ ሞግሶ፣ በአንድ በኩል ብቻ አድንቆ መሄዱ ነገ አንዳንዴ የማይሆን ነገር ሲሰራ አድንቃችሁት ነገ ላይ ያ ነገር ይሄ እኮ ምንም ችግር የለው ሲወደዋል ብሎ ያ ነገር በዛ ትኩረት ቀጥሎ ያንን ምንም ነገር ከመስራት ባህልን ወይ ግን ስርዓትን ያላማከለ ነገር ከመስራት ወደኋላ የሚል የለምና፣ ስለዚህ ለምታደንቁት፣ ለምትደግፉት ለእያንዳንዱ ነገር ማለት አሳማኝ ምክንያት የኖራችሁ ተገቢ ነው ላለው ለዛሬ። እንግዲህ እኔም ይበቃኛል። ወሬ ያበዛሁባቸው አይደል? ለማንኛውም ለዚህ ሰሞን አዲስ ሲሆናችሁ ሰብስክራይብ፣ ነባር ቤተሰቦች ላይክ፣ ኮመንት ማድረግ ነትሱ ገኔ ቲዮ በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ።